ምንድን ነው የሚለው? ኢንተርቪው አድርጎ የሐቢባ እናትና አባት ተብሎ እንለቃታለን። የትኛው ነው እንኳን አይደለም ባህል ማለት ነው፣ ጓሮ ማለት ነው። እንሰት ተነቅሎ እዛ ጋር ሰው ተሞተ ያስ እንሰቱ አስክሬኑ ከሚሄድ ድረስ ከሶስት ቀናት አይነሳም። እንግዲህ እንሰቱ ይነቀላል፣ እሱም ሞት ነው። አንድ እሱም የሞተ ነው። ድምጽ ሳይወጣ ነው፣ አስክሬኑ ሳይሄድ ነው። ምንም ነገር የሌለው እንኳን አደምን ቀብሮ ተነስቶ ሽቁ ይከፍታል። እኔ እንጃ በምን እንትን እንዳየችው አላውቅም። እና ይሄ ነው የምለው፣ ግን ሄዱበት አሁንም ቢሆን ይሄ ነገር ቢተው ነገር ሌላውን ወጥቶ እንደዚህ አፎን ይከፍታል። በጉራጌ ባህል አለ የወላጅ ጆካ ፈረሳ ገኝ ሲናኖ ወይም እሱ አራት አይነት የጉራጌ ቂጫ የራሱ የሽምግልና ስራት አለው ማለት ነው። በዛኛው ስርዓት ማለት ነው። ሌላ ኢትዮጵያውያን እንድሰሙ እንኳን ጉራጌ ሰው ሞቶበት ሱቅ ሊከፍትተውት እና ማለት ነው። ለአንድ ሳምንት የዛ የሞተበት ቀበሌ ጉራጌ በገጠሩ ደረጃ በቀበሌው ለአንድ ሳምንት ሙሉ ማለት ነው። ለአንድ ወር የዛ ቀበሌ ሰው ለአንድ ወር በቃ ያው እያንዳንዱ ቤት እራት ያዘጋጃል። የዛ የአዘንተኛ ቤት እንጂ እራት ቤቱ አይበላም። ለአንድ ሳምንት ዘመድ የሆነ የቅርብ ዘመድ የሆኑ ሰዎች እስከ አንድ ወርም እስከ አስራ አምስት ቀንም ይቀጥላሉ። ግን ዘመድ ያልሆነ ሰው የአንድ ቀበሌ ወይ መቶ አባወራ ይሆናል፣ ከመቶም በላይ ሊሆን ይችላል። ያ ሁሉ እራት በአንድ ነው፣ በዛ አዘንተኛ ቤት ነው የሚበላው። እንኳን ስራ ቦታ ቀን ተውትና፣ የቀንማ የቁርስ ምናምን ግድ ነው እራቱ ሳሉ ይህናህል ባህል ነው ያለው ግዴታ ነው። ይህ ባህሉ ማለት ነው ግዴታ ሆኖ ሳይሆን እንደ ባህል ደግሞ እዚህ ጋር የኛ ጥላቻ የኛ እንትን ስላለባት ነው። ይቅርታ ወጥቼ አልልም። ምን ስለሆነ አለች? ምን መሆናችንን ማየት አለባት። መታወቅ አለፉ እውነትን ቡናት እንድትሆን ባህላቱ ትችላለች። አሁን እኔ ብዙ ጊዜ ነው ወደ አገር ላይ ማላቀው ግን የአገሬን ባህል ብዙ አላቃርጌም። ባላይም ገበያ ስገባ ራሱ በጣም ነው የሚሰድቡት። ለምን ጉራገኛ ስለማላዋራ። አንዳንዴ ጉራገኛ እሰማለሁ እንጂ ስመለስ ሳሳታል ይስቁብኛል። እና በጣም ሲሰድቡኝ እራሱ ዝም ነው የምለው። ለምን ስለማውቀው፣ ጥፋቴን ስለማውቀው ማለት ያ ነገር። አንደኛ ሷ መጀመሪያ መጠየቅ አለባት ከቤተሰቧ። የለቅሶ ነገር ሄዳላት ታውቅ ትችላለች። እንጃ በምን አይነት እንዳየችው። ግን እኔ ይቅርታ አልልም። ለሌላው ቢሆን ትሆናለች። ለአንድ ወገን ብቻ እኔ እንጃ በጣም ያዘንኩባት። ይቅርታ አልልም ማለት ነው ይቅርታ ብዙ ነገር ይፈታላት ነበር ይቅርታ አይመልሰው ማለት አሁን ወዲ ወጣ ይቅርታ ብትል አይሆንም ግን በአገር ባለበት ነገር በቤተሰባ በመኑ መጠየቅ አለበት የ ሁሉንም ነው የነካቸው ብቻ ያላችሁ የጉራጌ ተወላጆች ማለት ነው ይሄን ስራ ካልሰራችሁ እናንተ ጉራጌ አይደላችሁ ቤተሰባ ፈልጋችሁ አፈላልጋችሁ ካሜራ ደቅናችሁ ማለት ነው አጣይቋት እኛ የኛ ባህል እኮ ብዙ ነው። የኛ ሰው ባህላችን ይኸውላችሁ ልንገራችሁ። አዲስ አበባ ያላችሁ የጉራጌ ተወላጆች እናትና አባቷን አፈላልጋችሁ ማለት ነው። ኦሮሞ አማራም፣ ትግሬም፣ ያው ሁሉም ጉራጌን ይወዳል። በአሁን ሰዓት ማለት ነው። እሷ ጉራጌ ነኝ ብላ ነው መጠቀም የፈለገችው ጉራጌ ነኝ ብላ ነው መጠቀም የፈለገችው እንጂ ማለት ነው። ጉራጌ ከጉራጌም ሰባት ቤት ጉራጌ ነኝ ትላለች። እናትሽ ድንጋይ ትብላ፣ ሰባት ቦታ ልቆራርጭ ልቅበርሽና ማለት ነው ገባሽ? የለም ምንዋኖች አሳዳጊ የበደላት የጉራጌ ሙስሊም በሃይማኖቱ በጣም ጠንካራ ነው። ገባሽ እንዳንቺ እንዴ ኢደ ረመዳን እኮ ማለት ነው ከተፈታ ሲባል የሆነ የሆነ ነገር አድርጋ ስትመጣ እንዴት ክቡ እንዳልኩኝ ሀያ የሚባል ነገር እኳ አለ። ቢያንስ እንኳን ሀያ ረመዳን ተፈታ አልተፈታ ብለህ በነገረተው ረመዳን ይፈታል። ፓርቲ በል ሀያ። ወላይትኛ፣ ሀዲይኛ፣ ከባተኛ፣ ኦሮምኛ ጌዳው እቺ ምኖራት ምኖ ሰው በምን ትሸክልበት ከንዲባ እንደዚህ ካላረገች ብር አይመጣማ፣ ሰው ይሰበሰብላታላ። እሷ ለሃይማኖቷ ለብሔሯ፣ ወይም ለኢትዮጵያዊነት ባህል ምን ግድ አላት? እንዲ ምን ግድ አላት ንገርኝ። እንዲህ የአማራ ማህበረሰብ እኮ ነፍጠኛዋ፣ ፋኖ የሚል ስም ስላለው ምን ብላ ነው? ይቅርታ ቦታ ይጠይቃችሁ። እናንተ ፋኖ ስለሚባል ስምሽ ምታስብ ያልመሰለኝም ነበር አለቻት። በአንድ እግሯ አቆሙት ስለዛ እሱም ደግሞ ወታ ይቅርታ ጠይቃለች። ከዚህ በፊት ኦሮሞም ነግታ እንደዛው ይቅርታ ጠይቃለች። ለዚህም አሁንም ትጠይቃለች እርግጠኛ ነኝ። ግን ብትጠይቅም፣ አንዴ ታፍታዋለች። ሁለተኛ ግን እንዳይለመድባት ሁለት ደግሞ እኛ አሁን እያደረግን ያለ ነው። እሷ ይቅርታ ጠይቀች አልጠየቀች፣ አናቃት አታቀን። ጉራጌን እኮ ረታ አታቅም፣ ድምፅ ሆነ አታቅም። ምንም የጉራግኛ እስቲ ሌሎቻችሁ ፔጇን እዩ። አንድ የጉራግኛ ዘፈን የላትም። ለጉራግኛ ኃይለኛ ጥላቻ ነው ያለባት አይድርሾ ራሱ ሲያቀርቡ የእኛ ልጆች ገብተው እንትን ሲሉ ታቋርጥ ፊቷን ይዋት። ጉራግኛ ዘፈን ሲከፈት ፊቷን ሪሙ፣ ጉራግኛ ዘፈን ሲከፈት ይዋት። እንዴት ሌሎ ከእኛ እኮ ሳይኮሎጂ እኛ እኮ እየተበቀልንሽ ነው። እንፈልግሽ ነበረ። እኔ በበኩሌ ማለት ነው ሀቢባ በምን በምን ልስደብሽ ብዬ ወላ በጣም ብዙ ጊዜ ልሰድባት እፈልጋለሁ። ግን አንድ ጊዜ ራሱ ስናገር ስለ ጥፋት የእኛ ልጆች ተይ ተይ ተይ ጉራጌ ናት እኮ ምናምን አለ ግን እውነትና ምንድነው ጅራ አካባቢ በስተኋላ ይባላል። ቀስ በቀስ ጭምብሏን ገለጠችው። ገባሽ እንኳን አንድ ለማንቺ ሮማን ካጠፋች ሮማን የጉራጌ ልጆች እሷንም ሮማንንም ልጇንም ለጥፋው የጉራጌ ልጆች ልክ ልኳናታል። እንደ ሮማን የረገጥነው ሰው አለ እንዴ? በጣም ተናግረናታል። በጣም ነው የተናገርናት። ሮማን ጉራጌ ነግታ እሷን እራሱ ትናንት ተናግረዋለች። ረጣውኛል ጉራጌ ነክቼ ብላለች። ስለዛ ወጤ ወታም ይቅርታ ጠይቃለች ሮማን እቺ። እና አሁን አዲስ አበባ ያላችሁ የጉራጌ ተወላጆች ወላጆች ማለት ነው፣ ይሄንን ስራ ስሩ። እኛ ሰው ሀገር ስደት ነው የምንኖረው። ድምፅ ድምጽ ነው እየሆንን ነው ያለነው። ድምጽ ገባችሁ አይደለ? እቺ ለዘላለም እሾኋን ምላሷን ማለት ነው ባላት የማህበራዊ ተደራሽነቷ ለጉራጌ ሕዝብ ድምፅ አሁናዊ ሁኔታ ያለበት ጉራጌ ስንትና ስንት ነገር ድምፅ መሆን ትችል ነበረ። ምሳሌ ማለት ነው ባህልና ወጉን ከፍ ማድረግ፣ ምሳሌ። ሌላ ድምፅ እንኳን ባትሆን ማለት ነው ካልቸሩን፣ በማሳየት ራሱ ጉራጌን ከፍ ታደረግ ነበር። አንድ የጉራጌኛ ዘፈን ራሱ ፔጇ ውስጥ የለም። ጉራጌን ብሔር ብሔረሰቦች ስለሚወዱት ጉራጌን ብላ ግን፣ ጉራጌን አያችሁት? ሁለት ነገር እኮ ነው የምታሴረው። አንደኛ የኢትዮጵያ ብሔር ብሔረሰቦች ጉራጌን ስለሚሄዱ ጉራጌን ብላ መጠቀሚያ ያደረገችው ሁለተኛ ደግሞ ባላት የብሔረሰብ ጥላቻ የኦሮሞ ጥላቻ ኃይለኛ፣ ደግሞ የኦሮሞ ጥላቻ አለባት። አንድ ቀን በኦሮምኛ ዘፈን ዘፍና አታቅም። ጉራጌ እንዲነው ወይ ተብሎ የኦሮሞ ህዝብ ጉራጌን አስተኮረች። በዚኛው በኩል ደግሞ አማራዎች ደግሞ ማለት ነው እየገቡ ሚስጢራቸውን እየዘረገፉ ምናምን። አማራዎች በብዛት ወለዮች ናቸው፣ በጣም እየገቡ ሚስጥራቸውን የሚያዘረገርቡ ምሳሌ ማለት ነው። መውጣ ተቃወመ የአማራ ልጆች እነ ጆከር ምናምን ይሄ ስራዋ አልተመቻቸውም ከዛ እሷን ሲሰድቡ ድጋሚ ደግሞ የጉራጌንም ህዝብ አታካው እየሰደቡ ነበር አማራዎች በኦሮሞ እንዲጠላ በአማራ እንዲጠላ በተለያዩ ብሔረሰቦችን ደግሞ እንዲጠላ አደረገችው እሷ የጉራጌ ምናምን ብሔርተኛ አይደለሁም ትላለች ብሔርተኛ ካልሆነች የጉራጌን ስም ለምን አነሳች ገባችሁ ስለዚህ ማለት ነው እቺ ማለት በማር የተለወሰች በማር ምንድን ነው፣ በማር የተለወሰ መርዝ፣ እላያዋ ማር የምትመስል ውስጧ ደግሞ መርዝ፣ ወይንም ደግሞ የጭቃ ውስጥ እሾህ ትባላለች። ለጉራጌ ህዝብ የጭቃ ውስጥ እሾህ ነው የምትባለው። እኛ እያደረግን ያለ ነው የኔ ውድ ምሳሌ፣ እኔ የሰው ሀገር ነው የምኖሩ አደለም። አንቺ እያዋረድኩሽ ነው ስምሽን፣ ፐብሊክ ፊገር ነሽ ስምሽን የማጥፋት ዘመቻ ገባሽ፣ አይደለ የጉራጌ ልጆች ደግሞ ከአንቺ እንዲርቁሽ ለአንቺ ያለ እውነታውን ይሄ ይሄ ነው እያልኩኝ የሰው ፍቅር እንድታጭ ሰው እንዲጠላሽ እያደረጉ ቀላል ነገር አይደለም እየሰራሁ ያለሁት አንቺን ሰው እንዲጠላሽ የጉራጌ ልጆች ደግሞ እንዲርቁሽ። ሁለተኛ ደግሞ ፖለቲካም እየሰራሁብሽ ነው። በምን መሰለሽ? አማራ እንዲጠላሽ ኦሮሞ እንዲጠላሽ አልፎ ተርፎ እያለች ከንቲባ ማለት ነው ጉራጌ ማለት ነው። በእሷ ደጋፊዎች ያሰደበች ነው አልፎ ተርፎ ማለት ነው የእሷ ቆተቶች የእሷ ዶሮ ነው የሚባሉት ማለት ነው ጉራጌ ያሰደበች ነው። ምክንያቱም በውስጥ መስመር እንደዚህ በልው ትላቸዋለች፣ ታሰድባለች። ጉራጌ እንዳልሆነች አንድ መረጃ በሱ ይወጣበታል። ሲጀመር ማንነቴ ነው አትንኩ፣ የእኔም የአባቴ የእናቴ ማንነት ነው አትንኩ ትላቸው ነበር ማለት ነው። ግፉ ፑሽ ነው የምትላቸው። ባለፈ ነ ጆከር ራሱ አማራ ሲሰድቡ እሷ ቤት ገብተው እንሂድበት ወይ ብለዋት አዎ ሂዱበት ነበር ያለችው። እሷ ኢትዮጵያዊ ከሆነች እኮ ማለት ነው ዘፈን ስትሰራ ማለት ነው በምንድን ነው መስራት ያለባት? በብሔር ብሔረሰብ ሙዚቃ ነው መስራት ያለባት። እሷ ግን ማለት ነው በአንድ ብሔረሰብ ሙዚቃ ነው ዘፈን የምትሰራ እናሱም ደግሞ ምስኪኖች ለመሸቀል ቀል እንዲመች ወዳቸው አይደለም። አላት እኮ ተወጅናለሽ፣ ድምፅ ሁኝ፣ ህዝባችን እየተፈናቀለ እየሞተ ነው ሲሏት ፖለቲከኛ አይደለም ትላለች። ገባሽ? አረ እንደሷ ፖለቲካ የሚሰራ የለም። ህዝቡ አልነቃባትም እንጂ እንደሷ ፖለቲከኛ የለም። ሰው ይኸውልሽ፣ በጣም ምላሷ ትችልበታለች። እንዴት ነው አንዳንዴ፣ ሌባ እንዴት ነው ሌባ እኮ ሲሰርቅ እኮ እያየሽ አይደለም፣ አይደለም የሚሰርቅ መቼስ እጅጋ ፍንጭ እንዳትዢው ጊዜ ጠብቁ ሰው በሌለበት ሰዓት ነው አይደለም። ተምለው እሷ የሆነ የሰው አንቺ ያንዳንድ እንደኔ ይሄ የምትመረቅበት መንገድ ራሱ የሆነ ጥንቁልና ናት ወይ ላለው ባለፈት፣ ትዝ ካላችሁ የሆነ ሰውዬ ጠንቋይ ነው። ቆይ ቆይ አስጨርሽ፣ ዘቢር ገብርኤል ሄዱ ይሄ ነገር ያወርድልኝ ብላ የሆነች ልጅ እሷ ቤት መተተኛ ነው ምናምን ብለው አንድ ሰሞኑ ሀያ ሺ ሰላሳ ሺ ባለበት ህዝብ ገብቶ ነበር አይደለም፣ ካያችሁ አንዳንዴ እሷ እራሱ የሆነ ህዝቡ እንደዚህ ሰብስባ የያዘችበት መንገድ የሆነ ይሄ በምትመርቀው ቡና አላውቅም። ሰሞኑን ደግሞ ውር የሚመስል መነጽርም ገጭ አድርጋ ነው የምትመርቃቸው። እኔ ኮ ምርቃ ሳይሆን የሆነ በመተጠምጥማ ምትይዛቸው የምትይዛቸው ነው የሚመስልኝ። ታጫለሽ። አሁን እስቲ የትኛው ቲክቶከሮች ፌመሶች ከእሷ በፊት ስንት ጊዜ ነበሩ በስርዓት ቁጭ ብለው ሲያወራቸው? እሷ ኮ ሽንት ቤት ያጠበች ሁላ እራሱ ሄዳ ስታወራ አምስት ሺ ስድስት ሺ እኮ ነው ቁጭ ብለው የሚያዳምጧት። ያ ምንድነው ህዝቡ እንዳይሄድበት ይሁን የምታደርጋቸው ነገሮች አሉ መሰለኝ። ግለሰቡ ሌላ ሰው ጠንቋይ ነው፣ ሌላ ዘብር ገብርኤል ሄዱ ምሏል፣ እንዲህ ብሏል ትላለች። የሆነ የራሷ ራሱ የምትይዝባቸው ሰዎች መንገድ ያለ ተጠቀሙበት። ታውቂያለሽ፣ እኔ መቼ አንዳንዴ ጥጋብ እኮ አንዳንዴ ጥጋብ አንዳንዴ ያወርዳል ጥጋብሽን። የሆነ የጠገብሽ ሰዓት እራስሽን መቆጣጠር ማለት አሁን ለምሳሌ ቲክቶክ ላይ የሚባለው በጣም በፎሎወርም በዝነኛ በጊፍተርም ጀግና የሚባል እኮ ጆን ዳንኤል ነበር። አሁን የት ነው ያለው? ማለት ቀይ መስመር የሚባል ነገር አለ። አሁን ቀይ መስመር ዋ ያለበት ይህን ጆን ዳንኤል ጣፋንታ ነው የሚደርሳት መጨረሻዋ። ፈጣሪ ያሳያችሁ ብቻ። ምክንያቱም በሚዲያ ዘንድ በጣም የፈመሰ በጌም በምን በምን በጣም የሚታወቅ ልጅ ነበር አይደለ? ግን ያው እያያችሁት ነው። ስንት ጊዜው እስር ቤት ከገባ ታያላችሁ። ሐቢባ የኢትዮጵያ ሕዝብ ከተነሳባት በጣም መጥፎ ደረጃ ነው መጥፎ የምትወድቀው። ለዛውም እሷስ የልጆች እናት ናት። ጆንዳን እኮ ምንም ቢሆን ሲንግል ነው፣ ገባህ? የልጆቼ ፈርዶባቸው በልጆቻቸው ትምላለች። ፈርዶባቸው ትምህርት ቤት መጥተው እንኳን የእናትነት ፍቅር እንኳን የሆነ የተወሰነ ደቂቃ አትሰጣቸውም። የሆነ ስራ እንዴት ነው ተቀጥራችሁ ስትሰሩት፣ እንዴት ነው ቸኩላችሁ ስራ ቦታ እንዳይረፍድባችሁ የምትሄዱት? ነገር የለም ይሄ ትቶ ገንዘብ ጥሟት ልጆች እንኳን ከትምህርት ቤት ካያችሁ ሻንጣቸው አውርደው ቁጭ ብለው እንደእናት እንኳን የተወሰነ ደቂቃ ቁጭ ብላ ዩኒፎርማቸው ሆላልቃ ልብስ ቀይራ እንግዲህ የአምስት ዓመት የስድስት ዓመት ልጅ እኮ እናት እንክብካቤ ትሰጣለች። አይደለም ወልዶ መጣር እኮ በትምህርት ይወልዳል። በቃ የሆነ ለሌላ ሰው ግን ልጆቻቸው ለተንከባከቡ ልጅ መንከባከብ እንደዚህ ነው፣ ከእናቶች እንዳይርቁ እንዲህ እንዲ ያሉ ትላጭ ቀድሞ ነው እንግዲህ ጠዋት ትምህርት ቤት በዚህ ሀገር ስድስት ሰዓት ሰባት ሰዓት የሄዱ ነው፣ ውለ ቀን ሙሉ የሚመጡት ያ ሁሉ ሰዓት ቲክቶክ ላይ ነው ተጠዳ የምትውለው። ልጆቿ እንኳ ሲመጡ ለአምስት ደቂቃ እንኳን ዞር ብላ የሆነ ፍቅር አትሰጣቸው። ልብሶቻችሁ ቀይሩ፣ ጋርቤጅ ወርውሩ። በቃ ይሄ ፈረደ በምግ አሁንማ፣ በቃ ሰራተኛ መጣ አሸሼ ገዳይ ነው። ገባችሁ የሆነ እኔ አላቅም። ባልዬው ራሱ እንደ ታድሎ ምን ያህል ትግስተኛ እንደሆነ በስመ አብ! ግን በምን ይዛው ይሁን እንደዚህ ትግስት ያደርጋት ማለት እንግዲህ። እስካሁን ብዙ የእኛ ቲክቶከሮች ባለዳሮች እህቶቻችን አሉ በጣም መልካም፣ የተከበሩ ስርዓት ያላቸው ግን ቢበዛ ቢበዛ ሁለት ሰዓት ሶስት ሰዓት ያህል ፊቾክ ላይ የሚውሉት። እሱ እኮ ጠዋት ከብታህ እስከ ማታ፣ እኔ በምን ሰዓት ነው ከሰውየው ጋር እራሱ የሆነ እንደባለ ትዳር ሰብሰብ ብለው ቁጭ ብለው የሚያወሩበት? ለሌላ ሰው ግን ሰብስቡ ሌላ ቦታ እንሄዱ እንደ እንዳላት ነገር ማለት ነው። ቀጥልሽ ወንድምህ እኔ ሲጀመር እኔ የሚሰማኝ ሰው ነው አካውንቷን እየተከታተልኩ እያዘጋው ያለሁት የሚሰማ ሰው ስለሌለ ነው ሲጀመር ሰው አይሰማሽም እሷ ቤቷን እያሟላች እሷ ቤቷን እየሰራች የመዳም ቅመሞች እናቶቻችሁ እየተቸገሩ ወንድማችሁ የሚለብሰው ቁምጣ የተቀደደ ቂጡ የሚታይ ፓንት የሌለው ሰፈር ውስጥ እየዞረ እንደ እብድ እናንተ ለቤተሰቦቻችሁ ማድረግ እያለባችሁ ለሀቢባ የምትሰጡ ሰዎች ለእናንተ ነው መልእክቴ ሁለቴን ነው የምላችሁ። አንገቷ ላይ እኮ የአንድ ነጥብ ሁለት ሚሊዮን ብር ወርቅ አድርጋ ከሼን ነው የገዛችሁ ተብላ ስትባል እኮ ልታለቅስ ነበረ። ኬት አባቷን ያመጣችሁ እስቲ የሚነግረኛለ። እናንተ የመዳም ቅመሞች፣ ለእኛ እናታችን ናት፣ ለእኛ በጣም ለተቸገርን ሰዎች እንደዚህ ናት ትላላችሁ። እኔ አንድ ብር ካልሰጠሽኝ አንድ ሰዓት ላይ ቁጭ ብዬ ሚዲያ ላይ ለአንቺ ልከራከርልሽ? ምን ነሽ? ሚስቴ ነሽ? ማንሽ? ምንድን ነሽ ሰው ጥቅም ስለሚያገኝ ነው። ሶሻል ሚዲያ ላይ ተቀምጣ የምትውለው ቁጭ ብላ ቲክቶክ ላይ የምትውለው እንዴ፣ ዛሬ ከዱባይ ወርቅ ተላከልኝ ትላለች ቪዲዮ ስትሰራ። ዛሬ ከዱባይ እንዴ ከሊባኖን መጣልኝ ትላለች፣ ከኦማን ከእንትን መጣልኝ ትላለች። ለምንድን ነው የምትልቁት? እስኪ ምንድን ነው ያደረገችው? ሙዚቃ ማን ጋ ነው ሚውት አድርጉ በሏቸው። እሱ እያወራ ነው አይደል? ሙዚቃ መድረ ማን ጋ ነው ሙዚቃ ነገ ኮዋር ባክግራውንድ ነው እና፣ እኔ እውነቴን ነው የምላችሁ፣ ሀቢባ ባይዘዌ እጅግ በጣም ብልጥ የሆነች ሴት ናት። እጅግ በጣም አሁን ሀቢባ አትሳደብም፣ ሀቢባ ስድብ አታቅም። ሀቢባ እኔ አልሳደብም ትላለች፣ አይደለም። እኔ ግን በደንብ አድርጌ ተደጋጋሚ ይዣታለሁ። ሀቢባ የማትሳደብበት ምክንያት የሀቢባ ድሮን የሚባሉ ሽንት ቤት ሽንት ቤት የመሰሉ ግማት በጣም ቅርናታም ቅርናታም የሆኑ ሴቶች አሉ። የእሷን ፕሮፋይል አድርገው ቁጭ ብለው ሀቢባን የሰደቡትን ሰዎች ተቀምጠው የሚሳደቡ ሰዎች አሉ። ስለዚህ የሚሳደብ ሰው ደግሞ ካለሽ ለምን ትወተች ትሳደብ። ያለሽ ኢማጅን። እሷ ግን አትሳደብ፣ ጨዋናት አደለ? በውስጥ በኩል ያደራጀቻቸው ግን ሰዎች አሉ፣ ወጥተው የሚሳደቡ የሀቢባ ድሮኖች የሀቢባ አንትኖች እየተባሉ አትሽወዱ። እውነቴን ነው የምላችሁ ቤቴ፣ እኔ የቤት ስለ ሃይማኖት አይወራም ትላለች እሷ ቤት አደለም። እንዲ እፎ እየተሰደበው ለምን? ብዙ ጊዜ እኔ እንዲያ አሁን በሰሞኑን ምን እያለች ነው የምትናገረው? እስቲ የሰማችሁ ሰዎች፣ ከሀበሻ ጋር ጌም አልጫወትም ከሚኪ ውጭ። ሁለት ጥያቄ አለኝ ሚኪ፣ አበሻ አይደለም። ሁለተኛው ጥያቄ ሀበሻ አይደለም። የሚሰጣት ፈረንጅ ነው እንዲ ለአቢባ ጊፍት የሚሰጣት ስለዚህ የጉራጌ ማህበረሰብ የጉራጌ ተወላጆች ናቸው። አንድ የምነግራችሁ መልእክት እቺ ሴትዮ ወታ ይቅርታ እስካልጠየቀች ድረስ ባለችበት ሀገር እና ባለችበት ሀገር ሕግ መሰረት በስነ ስርዓት በወንጀል ማስጠየቅ ትችላላችሁ፣ ነው ምላችሁ። በትክክል ጠበቃ አቁማችሁ ያን ያህል ብዙ የሚፈጅ ነገር የለም። ወታ መጠየቅ አለበት፣ ይቅርታ ይቅርታ። ግን ማጠይቅ ከሆነ ፎቶዋን ለጥፎ መናገር መሳደብ ብቻ በቂ አይደለም ለዚህ ሴትዮ በቂ የሚሆነው ካለችበት አገር ተቀፍድዳ ኢትዮጵያ መግባት ስትችል ነው። እኛ በዛ ጉዳይ ላይ ነው እየሰራን ያለ ነው። ይሄንን እየተንቀሳቀስን ያለንበት መንገድ አለ። ሌሎችም ሰዎች ስትጨመሩ፣ ባላችሁበት ሀገር ኢምባሲ አለ። ፎቶዋን፣ ያለችበትን አድራሻ፣ ስልኳን ወስዳችሁ መስት አለባችሁ። የትም ሀገር የምትኖሩ ዜግነት የሚኖራችሁ በምንም አይነት መንገድ ኑሩ፣ እቺ ሴት እንዲንዲ እያደረገች ነው፣ ማህበረሰብን እየተሳደበች ነው፣ ህዝብን አታክ እያደረገች ነው ብላችሁ በዚህ መንገድ እችን ሴትየው ዜሮ መክተት እንችላለን። ዋይ ለምንድን ነው ይቅርታ ማጠይቀው፣ የተሳደበችው እኮ አንድን ሰው አይደለም። ኢትዮጵያን ኢትዮጵያን ያስመሰለ አዲስ አበባን አዲስ አበባ ያስመሰለ፣ በንግዱ ዘርፍ ትልቅ የሆነ ውጤታማ የሆነ በስራ የማይታማ ያንን ትልቅ ማህበረሰብ ወጥታ ሚስቱን ቀብሮ ወደ ስራ ነው የሚሄደው። ይሄ ማለት ምን ማለት ነው? ሀዘን የለበትም፣ ጭራቅ ነው። በብዙ መንገድ ሊፈታ ይችላል። ይሄ ማቀሳሰር አይደለም። ከስራዋ ጀምሮ ሀቢባን እንደኔ የተቃወማት እንደኔ የሚጠላት ሰው የለም። ምክንያቱም ትክክለኛ የሆነ ስራ ስለማትሰራ፣ ሀቢባ የምትተዳደርበት መንገድ በዜል እና በፔፓል የሚገባ የእርዳታ ገንዘብ ግማሽ በግማሽ እየወሰደች ነው። ይሄንን ማወቅ አለባቸው። ሀቢባ ቤት እኮ ታብታብ ሲያደርጉ ከመዳሞቻቸው ጋር ተጣልተው ስራ የተባረቁ ሴቶች አሉ። አታውቁም? ይሄንን ሀቢባ እሷ ቤት እኮ የፈረሰ ትዳር ይሄ ነው ተብሎ እኮ ሊገመት አይችልም። ከእንግሊዝ አንድ ወንድ ዲፖርት አላስደረገችም እንዴ? ለባልሽ አይሆንሽም፣ ፍቺው፣ አስወጪው ከቤትሽ ብላ የስንት ሰው ህይወት ነው የምታበላሸው? እሷ ቤት እየገባችሁ አባቴ በደለ የምትሉ ሰዎች አባቴ ያሳጣችሁ አላችሁ። እናቴ በደለች እናቴ እንዲያደረገች የምትሉ ሴቶች አላችሁ። የቤተሰቦቻችሁ ገመና ነገ አረብ ሀገር ላይ ብትሞቱ እኮ የሚቀበላችሁ ያ የሰደባችሁት አባታችሁ ያች የፈረደባት እናታችሁ ናት። ሀቢባ አንድ ብር እንደማትሰጣቸው ወቁ። መቼ ነው የምትነቁት? የእኛ ሰዎች በተለይ አረብ ሀገር የምትኖሩ የተወሰናቸው ሴቶች መቼ ነው የምትባንኑት? መቼ ነው የምትነቁት? እሷ ጌም ኮ እንደ ጌም ኮ መጫወት ማለት ሲጀመር ገብርኤል ቤተክርስቲያን በር ላይ አንጥፎ ማዳበሪያ መለመን ማለት ነው። ጌም ሌላ ትርጉም ያለው ካለው ንገር ብል ማለት ነው። አንድ አበባ ማለት እኮ አንድ አበባ ሲመነዘር አንድ ብር ነው አንድ ብር እያለ ለሚውል ሰው ምን ብላችሁ ነው የምትሰጡት? ላብ በቂጥሽ ጠብ እስኪል ድረስ አረብ ሀገር ተጠግረሽ ስንት ህንፃ ሶስትና አራት ህንፃ እያጸዳሽ ማንም ተጨማልቆብሽ የመዳም ቅመም የመዳም ልጆች እንደፈለጉ ተጫውተውብሽ፣ የምታገኙን ሳንቲም ሀቢባ ቤት ሄደሽ አንበሳ ትሰጫለሽ፣ ሳንቲምሽን ኤክስቼንጅ እያደረግሽ። ስለዚህ ልብ ብዙ፣ ሀቢባ የሚያያት ሰው ስላለ ነው እንደዚህ ነጭ አሯን እያራቻለች ማህበረሰብን ወጥቶ እስከመሳደብ ድረስ እሷ ቤት እኮ ማይወራ ታሪክ የለም። ስለ ሴክስ ይወራል፣ ስለ ወሲብ ይወራል። ቲክቶክ ላይ እኮ ህፃናት ያያሉ። ህዝብን ነው እየመረዘች ያለችው ሀቢባ። ስለዚህ የጉራጌ ማህበረሰብ አይመጥነውም፣ ራሱን ደግሞ ማስከበር አለበት። ነገ ሌላ ሀቢባ ሊፈጠር እንደሚችል አስቡ። ዛሬ ሀቢባ ሰድባቸዋለች፣ ተናግራለች፣ ቦታ ባህል አበላሽታለች። ነገ ደግሞ ሀቢባ ዝም ስትል፣ ከዚህ በኋላ የሚመጣውን ሰው ደግሞ አስቡት። ሰው የሚቀጣው አንዴ ነው። እሷ ስትቀጣ ሌላውም አፉን ይዘጋል። ሁሉም ነው አፉን የሚከፍትባችሁ እየመጣ ትክክል ባላችሁ ትክክል ነ አሁን ያነሳው ሀሳቦች በጣም ትክክል ነው። ይጅበት ይቺ ጭራቅ ሴትዮ፣ አንድ ክንድማት ማትሞላ ስንዝሮ የሆነች ሴትዮ። እሷ በከፈተ ጅብ ቀድለ ውሻ ይገባል ነው የሚባለው ነገር እሷ አነሳችሁ ሀሳብ። እኛ ጉራጌዎች ወደ መስመሪ ወደ ይቅርታ መንገድ ካልወሰድናት፣ ይቅርታ ካላለች አውቃላችሁ። ነዚህ ሌላው ሴት ጣላ ይነሳብናል እናንተ እኮ ይቻል ተራሴቱን እንኳን ይቅርታ ማስደረግ ያላቃታችሁ ሽንታም እንዲህ ናችሁ እኮ ብለው ነው የሚነሱብን። ገባችሁ? የማንም ልጋገም አፉ ለምን ይከፍትብናል ሲጀመር? ወንድም የሷ እንዴ በጣም ብዙ ጊዜ በእንትን አካውንቷ እንደውም መዘጋት የበዛበት ማን እንደሆነ እኔ በደምብ ጠንቅቄ አውቃለው። ገባ ከዚህ በፊት የሆነ የኛ በዓላት የክርስትና ጾም ወቅት የሚፈታበት ነው ብቻ የሆነ በዓል ነበረ። ዱባይ ለኮንሰርት ሲዘጋጅ ሁሌ የክርስቲያን በዓላት ሲመጣ የሙዚቃ ድግስ ታደርጋላችሁ ተብሎ ያ ሙዚቃ እንዲቆም ተደርጎ ነበረ መሰለኝ።